የኤሌክትሪክ መኪና ስናስፈትሽ ምን ምኑ ነው የሚፈተሸው ምኑ ነው የሚታየው ብላችሁ በተደጋጋሚ ጠይቃችሁ የነበረ የትኛውም የኤሌክትሪክ እንዲሁም ሃይብሪድ መኪና የሚፈተሽበት ጊዜ የሚታዩ ነገሮች አሉ። እነዚህ መካከል ከውጭ ጀምሮ ውስጥ ላይ ያሉ ነገሮች፣ ፓትሪው ላይ እንዲሁም ደግሞ ቦዲው ራሱ የሚታዩ ነገሮች አሉ። ለምሳሌ ከውጭ በምንጀመርበት ጊዜ ቀለሙ ላይ ለምሳሌ የደረበ ከሆነ እሱም በፔንት ቴፕስ ሜጀርመንት አለ፣ በእሱ ማሽን ቼክ ይደረጋል። ሌላኛው ደግሞ ሰሩፎቹ ይሰራሉ አይሰሩ የሚሏቸው ነገሮች አሉ። መብራቶቹ ኤል ኢ ዴ ታማሪንግ ላይት አላቸዋሉ። አንዳንዶቹ አይታችሁ ከሆነ አዲስ ሆነው ራሱ ገና በገዛቸኋቸው በወር በሁለት ወር ውስጥ አንደኛው ኤል ኢ ዴ ታማሪንግ ላይት ይሰራል፣ አንደኛው አይሰራም። እነሱ ነገሮችም ቼክ ይደረጋሉ። ሌላኛው ደግሞ ወደ ውስጥ ስንገባ የተለያዩ ተሽከርካሪዎች አሁን እየመጡ ያሉት ፉል ኦፕሽን ሲ ትባላላችሁ። አንድ ተሽከርካሪ ፉል ኦፕሽን ነው ስንል ፉል ኦፕሽን የሚያስብሉት ነገሮች አሉ። ከእነዚህ መካከል ወንበሮቹ ማሞቅ፣ ማቀዝቀዝ የሚችሉ ኤሌክትሪካሊ አጀስተብል የሆኑ እነሱ እነሱ ነገሮች ሁሉም መኪና ላይ ይሰራሉ ማለት አይደለም። አዳዲስ ቢሆኑም የማይሰሩት ተሽከርካሪዎች አሉ። ከእነሱ ጀምሮ ቼክ ይደረጋሉ። ሌላኛው ደግሞ ብዙዎቻችን የሚያሳስበው ነገር የመኪናው የባትሪው ጤንነት ነው። ይህ እንግዲህ ከጀርባ የምትመለከቱት ከዚህ በፊት ቼክ ያደረግነው አንዱ ተሽከርካሪያችን ነው። እሱ ላይ አሁን እንደምትመለከቱት ይሄኛው ፌል አድርጓል። እሱ ላይ ያሉት ነገሮች እዚጋ ተመልከቷቸው። እዚህ ላይ ቼክ ስናደርጋቸው ባትሪው ጤንነቱ ትንሽ ደከም ያለ ነበረ። ከዛ በተጨማሪ ሃይ ቮልቴጅ ኬብሎቹ እነሱ ቼክ ተደርገዋል። ምን ያህል ጊዜ ቻርጅ ተደርገዋል፣ የተሽከርካሪ ምን ያህል ኃይል ወደ ባትሪው ገብቷል፣ ምን ያህል ኪሎሜትር ተጉዟል የሚለው ከዳሽቦርድ በተጨማሪ በእነዚህም ቼክ አድርገን የምናገኛቸው ነገሮች አሉ ከዚህ በፊት የምታስታውሱ ከሆነ አንዳንድ ተሽከርካሪዎች ላይ ከፍተኛ ቅዝቃዜ ወይም ሙቀት ሲያጋጥማቸው ቶሎ ቻርጅ የሚያዝ አቅማቸው በጣም ዝቅተኛ ደረጃ የሚቀንሱ ነበሩ። አራት መቶ ይሄዳል ተብሎ አርባ ሄደ ምና የሚሉት ነገሮች እነሱ በኩሊንግ ሲስተም ጋር በሚያጋጥም ችግር እንደዚህ አይነት ነገሮች ይፈጥራሉ። እነሱንም ከመፈጠራቸው በፊት መኪናውን ከመውሰዳቸው በፊት ቼክ የምናደርግበትም አማራጮች አሉ ማለት ነው። ይህ ለእያንዳንዱ የተለያዩ ማሽኖች አሉት። በእነሱ ቼክ ተደርገው መኪናው መውሰድ እንዲችሉ ይደረጋል። ከዚህ በተጨማሪም ደግሞ ቦዲው ላይ እንደምትመለከቱት ቦዲው እያንዳንዱ የተፈታ ነገር ትንሽ ነገር ካለ ራሱ እሱ ተፈትቶላል ተፈታ የሚሉት ነገሮች እያንዳንዱ ነገር ይፈተሻሉ። ስለዚህ ኤሌትሪክ መኪናም፣ ነዳጅም፣ ሃይብሪድም በምትገዙበት ጊዜ እነዚህን ነገሮችን አንድ በአንድ ቼክ ማስደረጋችሁን አትርሱ። መኪናችሁን ሊፈተሽላችሁ የምትፈልጉ ከሆነ በምታገኙ ስር ቁጥር ይደውሉልን። ከመኪና ጋር የተገናኙ መረጃዎች ለመከታተል እንድትሆኑ ማድረግ ነው።